ቆይ ቆይ እንዳታሳልፉት ይህን መልእክት ተሳሰቡ። በፍጹም እንዳታሳልፉት። ለመሆኑ ሐዋርያው ቅዱስ ማርቆስ በደብረ ማርቆስ ከተማ በመልዕልተ አድባር ደብረ ፀሐይ ቅዱስ ማርቆስ ቤተክርስቲያን ተከብሮ እንደሚውል ታውቃላችሁ? እንግዲያስ ካላወቃችሁት እኔ ልንገራችሁ። በምስራቅ ጎጃም አገረ ስብከት በደብረ ማርቆስ ከተማ ውስጥ የሚገኘው ረዥም ዓመታትን ያስቆጠረው የሐዋርያው የቅዱስ ማርቆስ ዓመታዊ ንግሥ በዓል ሚያዚያ 30 2017 ዓ.ም ከወትሮ በተለየ መልኩ ደምቆና ነቅሶ ይውላል። ታዲያ ይህንን የንግሥ በዓል ምክንያት በማድረግም ከሚያዚያ 28 እስከ ግንቦት አንድ ድረስ የሚቆይ ታላቅ መንፈሳዊ ጉባኤ ተዘጋጅቷል። በዚህ መንፈሳዊ ጉባኤ ላይም ዘማሪ ዲያቆን ብሥራት ነይ ነይ እመቤቴ፣ ዘማሪ ዲያቆን ደረጀ የተባረከ እግዚአብሔር አያለው የሚሳነው ነው ነ እንዲሁም የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ የሆኑት መምህር ቃለ ጽድቅና ሌሎችም በጉባኤው ላይ ይሳተፋሉ። ታዲያ ሚያዚያ 28 ከቀኑ ስምንት ሰዓት ጀምራችሁ በመልዕልተ አድባር ደብረ ፀሐይ ቅዱስ ማርቆስ ቤተክርስቲያን ቅጥር ግቢ ውስጥ ተገኝታችሁ የጉባኤው በረከት ተካፋይ ተሆኑ ዘንድ በቅድስት ቤተክርስቲያን ስም ጥሪያችን እናስተላልፋለን። ይህ መልእክት ለሁሉም ኦርቶዶክሳውያን ተዋሕዶ ልጆች ይደርስ ዘንድ የቻላችሁትን ሁሉ ሸር ኮፒ ሊንክ እንድታደርጉልን እንጠይቃችኋለን። እንኳን አደረሳችሁ አደረሰ።